የሚቀርበው ድራማ ክፍል አንድ ነው። ደራሲው አዲስ ገብረ ማርያም ነው። ተዋንያን፦ አድማሱ ከበደ እንደ መልካሙ፣ ህይወት አራጌ እንደ ሰላም፣ ቢንያም ደረሰ እንደ ዘላለም፣ ሰብለ ተፈራ እንደ የዘላለም እናት፣ ደረጀ ደመቀ እንደ ዶክተር ዘለቀ። ና፣ አዲስ አመት እንዴት ይዞሻል? ጥሩ ነው። ምን ነው ፈገጋልሽ? አይ፣ እንዴት ነሽ አዲሱ አመት የሚል ሰላምታ አልበሳም ማለት ወደ ጉዳያችን ለመግባት የተፈራራን መሰለኝ። እንደሱ አይደለም ታዲያ። ካልሆነ ለምን ወይልሽ? ማስረጃሽን በደንብ አይተነዋል። እሺ፣ እንደ አንቺ የምንፈልገውን በትክክል ያቀረበ ተወዳዳሪ የለም። እሺ። እና ከአንድ ነገር በስተቀር ምን? ያላገባሽ ከሚለው በስተቀር። ሰላም፣ እርግጡን ነው የምነግርሽ። እኔ በግሌም በጣም ነበር የወደድኩሽ ግን እኔ ብቻ እንድትቀጠሪ ማድረግ አልችልም። እንዳለት ዳር መሆኔ የግድ የሚፈለግ ነው። አዎ የግል ድርጅት ነው። ባለሀብቱ የሚፈልገውን አይነት ሰው ነው ልንቀጥር የምንችለው። እሱ ደግሞ እንደ ቅድሞ ሁኔታ አዘጋጅቶታል። ይገባኛል። በዘጠና አራት የምታገባ ተብሎ ወይም ይሞነ እየቀለድሽ ነው? ከምሬ ነው። ወይም እጮኛ ያላት እኔ እኮ በጣም ጓጉቼ ነበር። እኔ በሙያ ብቁ የሆነች ተወዳዳሪ እንዳንቺ አይነት ሴት ብንቀጥር ደስታውን አልችልም። ግን እንዳልኩሽ የሰው ድርጅት ሆነና ይቅርታ። ኧረ ይቅርታ የሚያስጠይቅ ምንም ነገር የለም። በቅርቡ እንዲህ አይነት ሌላ ስራ ቦታ የሚወጣ ይመስለኛል። የዛ እኔ ካገባሽ ያለ ተወዳዳሪ እንደምንቀጥርሽ ተስፋለኝ። እኔም ተስፋለኝ። እሺ፣ ለሁሉም አዝናለሁ። አረ ምንም የሚያሳዝን ነገር የለም። አዲሱንም አመት በሀዘን ሳይሆን በሞቀ ተስፋ መጀመር አለብኝ። ይሄ ደግሞ እኮ የምንም ተስፋ መጨረሻ አይመስለኝም እ እንደዋው ማ እንዴት እንዲህ ትያለሽ? ከአሁን በኋላ ምንም መድኃኒት አያስፈልገኝም። ሶስት ቀን እንዲህ ያተኮሰሽ ተኝተሽ ምንም አልሆንኩም ትያለሽ? እኔ በጣም ተሽሎኛል እ አሜሪካን ድረስ መድኃኒት የሚያስልክ ምንም በሽታ የለብኝም። ብቻ በጣም የሚገርሙ ናቸው። ይህኔ ዶላር ሲያሳድዱ መግዣ ሰዓት ተው እንጂ፣ ዶክተሩ ራሱ እኮ ነው እዛ የሚገኝ መድኃኒት መሆኑን የነገረኝ። ማ ሰዓቱ ሞልቷል። መድኃኒት ሽንት ውጪ። እሺ እስኪ ሰጠኝ። በባህዱድሽ ግን ጥሩ አይደለም። ከዛ በፊት የሆነ ነገር እኔ እንዲህ ውስጥሽ እኮ ምንም ነገር የለም። መድኃኒቱ ብቻውን ምንድን ነው? በል እስኪ ትንሽ አጥሚት ይበቃኛል። ሳሉ ያሳሉ ነበር ያስቸገረኝ እሱ ትቶኛል። አልተውሽም እማማ አልተውሽም፣ ቅድም ተኝተሽ ራሱ በጣም ትሲ ነበር። ቢሆንም እንደ ሰሞኑ ከልብ የሚንጠኝ አይደለም። ለማንኛውም ከዚህም ቢሆን ተፈልጎ ሙሉን መድኃኒት መዋጥ አለብሽ። ደህና ነኝ እኮ ነው እምልህ። ይልቁን እስቲ ይሄን ተቀበልኝ። ትንሽ ጠጪ እንጂ። በቃኝ። እሺ ኦሬንጅ ልቅዳለሽ? ምነው፣ መድኃኒቱን ብቻ ስጠኝ። ይግቡ። ጤና አስጥልኝ። ሀይ ዶክተር፣ እንደምን አልክ? ደህና አልክ? ልጄ፣ ደህና እንዴት ነው ትማዘር ወይ ዛሬስ? ደህና ነኝ። ስትዋሽ ነው ባክ። ዶክተር፣ ፌቨሯ ራሱ አልቀነሰም። እስቲ። አረ ደህና ነኝ። አይ ምንም አይልቀንሷል እውነት አዎ የፊታቸው ሁኔታም ለውጥ እያሳየ ነው። ያልከውም መድኃኒት አልተገኘም፣ ዶክተር። ቅድምና ኤርሚያስ ደውለው ነበር። አይ ከጠፋ ምንም አይደለም፣ ከዚሁ እንገዛለን። እኔ እኮ ምለው ግን እዚህ የተገኘ መድኃኒት እዛ እንዴት ነው የሚጠፋው? እንደዚህማ እንዳለ ነግሬ አንተው ነው። ችግር የለም ወንድሞች ሊያገኙ እንደሚችሉ ነግርኸኝ እደውላለሁ ያልከኝ። ለማንኛውም መድኃኒቱም ብዙ የሚያስፈልግ አይደለም። እንዴት? እኔ ደህና ነኝ ብያለሁ። ማማ እስኪ አንቺ ዝም በይ እስኪ። አዎ ብዙ የጠነከረ ነገር እንደሌላቸው አረጋግጫለሁ። እንዲህ ይኸውልህ ሳል ሲጫወትባት እኮ ነው የሚያድረው፣ ዶክተር። አዎ ሳሉ ግን የጠነከረ ነገር የለው ከጉንፋን ብዙም የዘለለ ነገር የለው። የአዲስ አመት አቀባበል ነው። አዎ ማዘር፣ እንደሱ ነው ከክረምት ጥራጊ ጋር የአዲስ አመት ሙቀት ሲጋጭ ብዙ ጊዜ የሚፈጠር አካባብል ነው። እኔ ግን አልመሰለኝም። ግን መድኃኒቱን አዋጡ አዎ ውጣለች ዶክተር። ግን ብቻውን መድኃኒቱ ብቻ ይረዳታል ብለህ ነው? ምንም አይላቸውም ስላለም ይልቅ አንድ ይፈልጋሉ ፈልጋሉ እሺ ማ እራት ምን ይሰራልሽ ታዲያ? እኔ ምንም አልፈልግም። ልጄ በባዶ ሆድሽማ አትውጪውም ል በቃ የሆነ ትንሽ ቀላል ነገር ትስራለሽ። እሺ፣ እንግዲህ አንተ ካልክ መቼስ እሺ። እስከዛ አረፍ በይ። እሺ፣ ልጅ ከአንቺ የበለጠ ካሪኩለም ቪቴ ያቀረበ ሌላ ሰው አለ ነው ያሉኝ። ማለት በምን በስራ ልምድ በምናምን አሉ። ሁለት መቶ ብር ጭማሪያ። እንሺ እያየች በረረቻ እውነቴን እኮ ነው። በቃ እሺ። አሁን ትንሽ ተነስቼስ ይሄ ደስደስ አለልሽ። የማጽናኛ ምናምን ልበል? እሺ አይ ይቅረብኝ። ትንሽ አረፍ ልበል በአስራ ሁለት ሰዓት ከንቅልፍሻ አያመጣም አይደል? ትንሽ ልክ ተነስሽ ናት። ዘላለም ሊደውል ይችላል። ልጠብቀው እንደ ከሁለት ሰዓት በፊት ደውል ያውቅም አይደለም። እስከ ሁለት ሰዓት ደግሞ እንመለሳለን። በቃ ተው አሰፋ፣ ግድ የለም፣ አይዞሽ ደግሞ የምንከፍለው ነኝ እኔ እውነት ይዞ የምነካው ደግሞ የበሩ ስጋት ሆነ እንዳልሄድም የሚያስብለኝ፣ ማለቴ የአንቺ ሁለት መቶ ብር እያሳሰበች፣ በቃ ለዘጠና አራት ብዙ ነገር ያቀድሹ ነገር ካለ ቤት ልጋብዛ። ቁጭ በል እሺ። ማለት ስለ ማዘር ነው። አዎ ምን ነው የጠነከረ ነገር አለ? አይ አይደለም እና የምትነግረኝ ነገር የምነግረህ እንደውም ተቃራኒውን ነው እናትህ ጉንፋን ያመማቸው? ልታጽናናኝ ላጽናና አይደለም እንደዚያ እያሳላት ቀላል ነገር ነው አልኩህ ከዚህ በርታ ያለ ነገር ልነግረህ የፈለግኩት ምን ማለቴ የጓደኝነት ቅርበታችን ቅር ሳያስ ብለህ ከሰማኝ ማለቴ ነው እናትህ ምንም አልሆነም ስራን ምትተህ እዚህ የሚያስቆይ ምንም ነገር ስለሌለ ወደ ስራ መመለስ አለብህ። ይህን ስልህ ግን መፋጠን ስላለበት የእኛ ክሊኒክ ዲዛይን ስራ ማለት አይደለም ይገባኛል። ግን ዶክተር የመጀመሪያ ቀን ሁኔታዋን አይተኸው የለ አዎ። ከዛም ጀምሮ ጉንፋ እንደነበር ነው ያረጋገጥኩት። ግን የዛኑ ሰዓት ይህንን ብነግርህ ባለማመን ሌላ የግል ክሊኒክ ሄደ የደም፣ የሰገራ፣ የሽንት እያሉ የበዘብዙሃል ብዬ ነው እኔ እከታተላችኋለሁ ብዬ ከመሄድ ያገድኩ ውጭ የላክ ነው መድኃኒት ይህንን ያጠቃላል ማለት ነው። ማለት አንተን ደስ ይበለ ብዬ ነው የላክ ነው እንጂ እዚህ በቀላሉ የሚገኝ የማስታገሻ መድኃኒት ነው። ያን ያህል ቀላል ነገር ነበር። በትክክል ነው የማረጋግጥ ለዘላለም እዚህ በየቀኑ እየመጣሁ የማያቸው ለአንተ ደስታ እንጂ በትክክል ብዙ እርዳታ የሚያስፈልጋቸው ሰዎች ሆስፒታል ጠፍቶ አይደለም የምልህ። እየገባ ነው። አዎ አዎ፣ አንተ እዚህ ሆነህ እንደውም በዚህ ጭንቀትህ ሌላ በሽታ እንዳታስይዛቸው ነው። ስራ ብትጀምር የሚለህ። እስቲ ይችን ሁለት ቀን አይቻት ወደ ስራ እመለሳለሁ። ሲያስካካ ነበረ። አንቺም የኔ አዲስ ስራ ለመግባት ይህን ያላስፈነድቃል እንዴ? ቀላል ቀላል እንዴት ገና ልትለቂ ማሰብሽን ሰምተው በሀዘን ተውጥ የነበሩት የሥራ ባልደረቦች በደስታ እንኳን ደስ ያለሽ ብለው ድሮሽ ሲያጣበቡት ታያለሽ። ከጠላቶቼ ጋር ነበራ ስሰራ ይኖርኩት። መለየትሽን ከማይወዱ ውድ ጓደኞችሽ ጋር ተብሎ ይስተካከልልን። እድገቴን የማይወዱ ጓደኞቼ፣ አይ መለየትሽን ጣሪ የሆነባቸው ጓደኞች። አንዱ የዘጠና አራት እቅድሽ ከሸፋ ለጥቂት ግድ የለም። እኔ አንዱ ዕቅዴ ተሳክቷል። ምን የሚለው? ከውድ ጓደኛዬ ሳሌም ጋር መለያየት ሳይሆን የበለጠ ጓደኝነትን ማጥበቅ የሚለው። እውነት በየትኛው ክራይቴሪያ ጣሉሽ? ሴት በመሆንሽ ባለማግባቴ የግድ ሊጥሉሽ የፈለጉት ሴራ ነው አይደለም። ሳጭቴ መልስ በደንብ ሳስበው ትክክለኛ ነገር ነው። በነገራችን ላይ ወንድሜ ትክክለኛው የጣሉኝን ምክንያት አያውቅም። እሺ፣ እንግዲህ ለምን ደበቅሽው? ነግሬው ውስጥ ምን ሊፈጥር የማልፈልገውን ስሜት ከመፍጠር ይልቅ ከጥቂት ጊዜ በኋላ የምታገባ ብለው ሊቀጥሩሽ አይችሉም ነበር። እየቀለድሽ ነው አይደለም? ያም የዚህ ዓመት ትልቁ ቅድሽ አንዱ ትዳር መያዝ ነው አይደል? ምናልባት እንዴት ምናልባት ይሄ ውጥን ብቻ ነው ተግባራዊነትን ብዙ ነገር ሊያስተጓጉለው ይችላል ይገባኛል ግን አቀደሽ ዝግጅት የጀመርሽበት ነገር ነው ምናልባት አልኩሽ እንዴ ምንድን ነው ምናልባት የሚዜ ልብስ አዘጋጁ ተዘጋጁ ምናምን ስት የቀረምሽው እንዴት ለምናልባት ጨዋታ ነው እንዴ ምናልባት ምን ነው የተፈጠረ ነገር አለ የት ከዘላለም ጋር ምንም የለም። እሱን ስልክ አቀብኝ እስኪ የልደዊ ነው። እሱ ጋር ቅድም ጀምሮ ብቀጠቅጥ ብቀጠቅጥ ያሰላ ስልክ አይሰራም። አሰላ ነው እንዴ ያለው ሁ ማዘሩ ታመው ሄዷል። ታመው ሁ ጉንፋን ታመዋል አሉ። እየቀለድሽብኝ ነው። አይደለም ኧረ፣ ዶክተር ዘለቀ ነው አታስቢ ብሎኝ ነገረኝ እኮ ልጃችሁ እየበረረ የሄደበት ነገር ጉንፋን መሆኑ ነው። ሄድ ይለም በጣም እየቀለድሽብኝ ያለሽ። አንዱን የ ዘጠና አራት ቅዴን አልነገርኩሽም ለካ። የትኛውን የማልቀልድበት ከ ዘጠና ሶስት ሳልፈጽም ይዤው የመጣሁትን ሁሉ ልፈጽም የ ዘጠና አራት ቅድ ጥሩ ይመስላል። የእህቱ ለእህት ጓደኞች እየደወልክ ከትፎ አንቺ ከዚህ ፊት ገብዤሽ አላውቅም እና። ያንን አጓጉል ልማድ አይተህ ልትተው አለም አቀድህ ማለት ነው። አትቆጣ እንጠጣለህአለ ያንቺ የዘጠና አራት እቅድስ ነው መሆኑ ነው። ምኑ መጠጣት? እኔ ለምንም ነገር አክቻላል። ምን የሚሉት ደስተኛ መሆን የሚሉት እሱ አመት በመጣ ቁጥር የማድሰው ትልቅ እቅዴ ነው። ጥሩ እቅድ አይደል? ይመስለኛል። ግን ለወደፊት ማቀድ እንዴት በምንም ነገር ለመደሰት ይህ እንኳን ባይሆን አያስማማንም። በምንም ነገር ለመደሰት እንዴት ይታቀዳል? በምንም ነገር ላላዝን ወይም ላለመበሳጨት ማቀድ፣ እንደዛ ይመስላል። እንዴት ነው እንጃ። በቃ ሀሳብሽ እንደ ሁል ጊዜ አልገባኝም። ይኸው ለአንዱ ምን ሊያደርግ አቀደ መሰለህ? ሲጋራ ማቆም። ለምን ታቆማለህ? አልኩት። በቃ መጥፎ አመል ስለሆነ። እሺ፣ ለምን ጀመርክ? አልኩት። ለዚህ መልስ አልነበረው። ባይኖረስ ሊያቆም ማቀዱ፣ ቆይ ምን ጥፋት አለው? የለውም አላልኩም። እኔ ሲጋራ ማጨስ የጀመርኩት በቅጣት ነበር።

ትሽ የቀረው ቀስ እያለ ይገለጥላቸዋል ይላል። በል ዛሬ እቅዱን አንፈላሰፍና፣ ምንድን ነው ያቀድከው? ያው ሰው አይደለም እንግዲህ ቅዴ ትጠፋለህ። ምን ምን፣ ቆይ ምን አቅደሃል? ገንዘብ ማጠራቀም እ እንደዚህ ራ ላያሰብኩኝም ነው ትዳር ወደ እኔ ሳይመጣ ወደ እሱ ሳልሄድ ደስተኛ ደሞ የተጠየከው አንተ እንጂ ጥያቄው እደ ምን

በጣም ያነበብሽ የሰርግ ምናምን፣ ቅድም አትከተይ በቃ፣ የገባሽ ሴት ስለማልች በትዳር ጉዳይ ኢትዮጵያዊ ሴት ነኝ። ከመጣ የምትለው እያንዳንዷ ፎርማሊቲ መሟላት አለባት። ጉዳኛ ነች። መቼም ሰውዬ እየመሸ ነው፣ ወደ ቁም ነገሩን ንግባ። ቆይ ለምንድን ነው የተፈለግኩት? ለምን ይመስልሻል? ጋርፍሬንድ እህትም ያልተገኙበት የራት ግብዣ ሁለት አንዳቸው የሚመለከት ጉዳይ ይመስለኛል። አሁን ቆስ ለገር ፍሬንድ አይደለም እህቴና፣ ምነው ሰላም አይደላችሁ? ሰላምስ፣ በጣም ሰላም ነን። እና ለሁለታችንም የበለጠ ሰላም ነው የፈለግኩሽ። የበለጠ ሰላም እንዴት? ሰርሽ። እባክህን አንሳው። ሄሎ፣ እንጂ ብዙ ደህና አይደለችም። ምንም ለውጥ የለውም። ትንሽ ነው፣ ብዙም የለም። ላነጋግራቸው ገና ጋደም ማለቷ ነው። ይቅር የኔ ፍቅር። እሺ፣ አንተ እንዴት ነህ? በእናትህ ደህና ነኝ። ያ ነገር እንዴት ሆነ? አልሆነም ፍቅሬ። በምን ምክንያት? ያላገባች በሚል ምክንያት ጣሉኝ። ከምርሽ ነው ያላገባች በሚል? አዎ። አይዞሽ በቃ ምንም አይደለም። አሰፋ ደህና ነው። የማትፈልገው አርስት ተነሳ፣ መሸሽ ነው። ምን አልሽኝ? ሳሌም ደህና ነው። ሰላም ብለዋል። በተረፈ የኔ ቆንጆ አንቺ እንዴት ነሽ? ደህና ነኝ ዘሌ። ታዲያ ካልተሻላቸው ለምን ወዲህ ወይም ደህና ቦታ አምጥታ አታሳክማቸው? ዶክተሩ ምንም አይደለም ብሎኝ እንጂ እኔ ለወስዳት ነበረ። ሀሳቡን ጥሼ ደግሞ በሄዳየሽ ቀር ይለዋል ብዬ ነው። ለውጥ ከሌላትማ ያው ዛሬን ለሊት አይቼ አይቀርም መሄዳለሁ። ዘሌ ራስንም ጠብቅ፣ ኔ ፍቅር። ታዲያ እሺ እሺ ኔ ቆንጆ ቆይ ቆይ ሳሌምዬ አንዴ፣ ምን ነው ሰራተኛዋ ማዘር ትፈልጋለች እያለችኝ ነው። ወይ ቆይተሽ ትደውይልኝ። ሄሎ ዛሌሽ እንዳትዘጋው እንዴ፣ በስንት መከራ ያገኘሁት ስልክ ነው። አልዘጋውም ይሁሌ። ዛሌ ሳትዘጋው ሂድና እያቸውን ናና። እሺ እሺ። እንዴት ነው የምወደው። ማውራቴን ብቀጥልም የእሷ እንደበት ግን ዳተኛ እየሆነ ነው። ይሄ የምትለው ምንም ነገር በጭራሽ አላየሁባት። በፈለገችው ጊዜ ታግባ ጥሩ ነው ብዬ ላገባ ማቀጄ ነበረ። ግን ትዳር ከያዝኩ በኋላ የታላቅ የጭንቅላት ትንሽ ከመነካቱ በተጨማሪ ትዳር ይዤ ከእኔ ጋር አብሮ መኖሩን አትፈልግም። ብቸኝነቱ ዛን ያህል የምትቋቋመው አልመሰለኝ። እኔ የምትለው ችግር ያለ አይመስለኝ። አሰፋ፣ እንዴት ይህን ያህል ተዘጋጁ ካለችም በኋላ ሀሳቡን የቀየረች ቢሆንም ቁልጥ ነግሬ ነበር ያውም ቀየረች ካልን ከተስማማን ማለት ነው። በነገረች ላይ እሷን እያልኩ አልነበረም። ቻልና ዘላለም እ ያልክ ነው። ዘላለም ትዳሩን ያልፈለገው እሱ እንደሆነ በምን እንደሱ አልክ? እንደሚወዳት እንደምትወደው አውቃለሁ። ታዲያ ከእሱ ጀርባ ደግሞ እናቱ እናቱ እየወሳሰብክብኝ ያለው አሰፋ፣ የሳሌምን ስራ መግባት ከገመገሙት ሰራተኞች አንዷ ወንድም ጓደኛ ነው። እሺ የምልሽ እህቱ ደግሞ የዘላለም ከሳሌም በፊት የነበረች እጮኛው ነች። ምን ባይዛይ ምንም ያልተደራረሱ ጓደኛ ማለት ነው። እሺ ዘላለም አንድ ቀን ቤት ወሰዳት፣ እናቱ አዩዋት፣ አልወደዷትም። የእናቱን አለመውደድ ተከትሎ የዘላለም አለመውደድ ተከተለ። ከዚያ በኋላ አይኗንም አላየውም። ይህንን የነገረኝ ወንድሟ እህቱ እንደነገረችው ከእሷ በፊት የነበረችው የዘላለም ጮኛ እናቱ ስላልወደዷት እንደተለየ አታውቃለች። እና የዘላለም እናት ሳሌምን አለመውደድ፣ ከዛ የዘላለም አለመወደድ ተከትሎ ምን ያለቅጥ የተራዘመው ትዳራቸው በዚህ ምክንያት እንደሆነ ይመስለኛል። እንዴት አይመስልሽም ውዲት? ወይ እንደዛ ላይሆን ይችላል። ልህ ነው እናቱ የእሱን በቶሎ ትዳር መያዝ ይፈልጋሉ። ሳሌም ከወደዷትና ከፈቀዱለት ይህን ያህል ትዳራቸውን የሚያዘገየው ምን ሊሆን ነው? ከሆነ ቅጩን የሚነግራት አይመስልህም? እንደሚወዳ ታውቃለሁ። እናቱንም ከእሱ አይበልጥ እንደሚወድ እዚህ ውስጥ ተጣብቃ መውጫ ያጣሽ ነፍሱ ምን ልትወስን ሳሌም ግን አንድ ነገር እንድትወስን